ዋና ዋና ዜናዎች የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የሀገር አቀፍ የቁርአን ሀፊዝ ውድድር ውድድርና አምስተኛው ታላቁ የጎዳና ላይ የኢፍጣር ስነ ስርዓት አካሄደ። የኢኖቬሽን ቴክኖሎጂ ሚኒስቴርና ባህር ዳር ዩኒቨርሲቲ ባዘጋጁት በቴክኖሎጂ ዘርፍ የቢዝነስ የፈጠራ ሀሳብ ለተወዳደሩ ባለሙያዎች የእውቅና መርሐ ግብር አካሄደ። ውጭ አሜሪካ በየመን በሚንቀሳቀሰው የሁቲ ቡድን ላይ እርምጃ መውሰድ መጀመሯን ገለጸች። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከፋና ሚዲያ ኮርፖሬሽን የዕለተ እሁድ ፋና ዜና ዋና ዋናዎችን በማስቀደም ተጀምሯል። ምንይችል አዘዘው ከመላው የስቱዲዮ ባለሙያዎች ጋር በመሆን ፋና ዜናውን ወደ እናንተ እናደርሳለን። አብራችሁን ቆዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያዘጋጀው ሀገር አቀፍ የቁርአን ሀፊዝ ውድድርና አምስተኛው ታላቁ የጎዳና ላይ የኢፍጥር ስነስርዓት ተካሄደ። ከኢፍጥር ስነስርዓቱ ቀደም ብሎ ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ ሀገር አቀፍ የቁርአን ሂፋዝ ውድድር ተካሂዷል። እንዲሁም ታላቅ የጎዳና ላይ ኢፍጣር በመስቀል አደባባይ ለአምስተኛ ጊዜ በርካታ ህዝበ ሙስሊም በተገኙበት ተካሂዷል። ከአዲስ አበባና አጎራባች ከተሞች የተውጣጡ የእስልምና ሃይማኖት ተከታዮች፣ ከፍተኛ የመንግስት የስራ ኃላፊዎች፣ የተለያዩ ሀገራት አምባሳደሮችና የዲፕሎማቲክ ማህበረሰብ ክፍል ተወካዮችን ጨምሮ ጥሪ የተደረገላቸው እንግዶች በስነ ስርአቱ ላይ ተገኝተዋል ተብሏል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ በኋላ ላይ ይዘን እንመለሳለን። ወደ ሌላኛው ጉዳያችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ በትናንትናው እለት ከአዲስ አበባ ከተለያዩ ክፍለ ከተሞች ለተውጣጡ የማህበረሰብ ክፍሎች የኢፍጠር ስነ ስርዓት አካሂደው ነበር። በኢፍጠር ስነ ስርዓቱ የተገኙ የማህበረሰብ ክፍሎችም ብሔራዊ ቤተ መንግስትን ጎብኝተዋል። በኢፍጠር ስነ ስርዓቱ ላይ በጎበኙበት ተሳታፊዎች ባልደረባችን ፍሬዎች ሰፊው አነጋግራቸው ነበር። የሻምበል ምህረት እንደሚከተለው አዘጋጅቶታል።

ደስ የሚል ነገር ነው። ለምንድን ነው እነዚህ ድሮ በጥንት ጊዜ እዚህ ቤተ መንግስቱ፣ በዚህ በበራፉ ላይ ድሃ በማያልፍበት ሰፈር፣ አሁን እንደፈለግን ግቢው ገብተን ጎብኝተን ከእሳቸው ጋር ቁጭ ብለን አፍጥር ማፍጠሩ እንደዚህ አይነት አካል ጉዳተኛን፣ ደካማ ደካማውን እየጠሩ አረጋውያኑ፣ ሽማግሌውን እንደ ወይ ተራበው ነው የተቸገረውን እያመጡ ከእነሱ ጋር ማፍጠር በጣም ትልቅ ትልቅ ትልቅ አዋቂነት በቃ አዋቂነት ልግለጽ። ለምን ብትለኝ በቃ እንግዲህ መተሳሰብ መተያዘን የሚባለው ነገር እሳቸው ላይ እየታየ ነው። ከእንደኛ አይነት ደካማ ሰዎች ጋር ጠቅላይ ሚኒስትር ሆኖ ቁጭ ብሎ ዝቅ ብሎ የሚያደርገውን ነገር ወይም ደግሞ ከእኛ ጋር ቁጭ ብሎ መቶ ሲጫወት እኔ በጣም ይህም ባይተናነቀኝ እና እድሜና ጤና ይስጠው ረዥም እዝሜ እንዲቆይልን አላህን እማጸነዋለሁ። ራሶቹን ከማለት የተነሳ እ እንደ አዲስ እንደተወለድን ነው ያዩትን በጊሌ። ሲቀጥል ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን እድል ለእኛ አሳልፎ እንደዚህ በጥሩ ሁኔታ ጸድቶ ከዚህ በፊት ሳር ነበረ ሁላ ሳር የበቀለበት የተለያዩ ቅርጻ ቅርሶች ምናምን ታድሶ እኛን በማሳየት በጣም ትልቅ ደስታ ነው ተሰማኝ። እኔ ኖሮኝ እቺኛው ጎረቤቴ ከሌላት የኔ ጾም ተቀባይነት የለውም። ለምን እሷ ተጠቅልላ ቁጭ ብላ እኔ ግን እዚህ ጋር ያለኝ ነገር ሶስት አራት እያለኝ የኔ ጾም ተቀባይነት የለውም። ስለዚህ እስልምናችን የሚያዘን ነው ከጎረቤት ጋር ነው የምንበላው። ሌላ ደግሞ አንድነታችን ውበታችን ነው እንደሚባለው፣ ክርስቲያን ወገኖቻችንን ማለትም አይገባኝም፣ ክርስቲያን ብዬ እህቶቼ ወንድሞቼ ብል ነው የሚገልጻቸው ማለት ነው ጎረቤቶቻችን እንዲህ ነው ያደግነው። ስንበላም አብረን ነው፣ ስንኖርም አብረን ነው። ሰላም፣ ፍቅር፣ መውደድ እጅና ጓንት መሆን አለብን። እንዋደድ፣ እንፋቀር። ሀገራችን ሰላም ሰላም ሲኖር ነው ወጥተን የምንገባው። ሰላም ከሌለ ወጥተን አንገባው። አንዱ መርሃባ ያለማ ሲንቄ ባንክ አንድ ሻር አራት መቶ አርባ ስድስተኛውን ታላቁ የረመዳን ጾም ምክንያት በማድረግ የተሟላ ከወለድ ነጻ የባንክ አገልግሎት እየሰጡ ባሉ በአዳማ፣ በጅማ፣ ድሬዳዋና ሻሸመኔ ከተሞች ለደንበኞቹ የኢፍጣር መርሃ ግብር አከናውኗል። የሲንቄ ባንክ ኢህሳን ከወለድ ነጻ የባንክ አገልግሎት ዳይሬክተር አቶ አወል ዝናብ ባንኩ ከወለድ ነጻ አገልግሎት ከጀመረ በሁለት ዓመት ውስጥ አራት ቢሊዮን ብር ተቀማጭ መሰብሰቡን ተናግረዋል። ባንኩ ከዚህ በፊት ለ23 ዓመታት የብድርና ቁጠባ ነበር። ባለፉት ሶስት ዓመት ወዲህ ደግሞ ወደ ባንክ ተሸጋግሮ በዛው ለሁሉንም አገልግሎት ታች ላለው ማህበረሰብ የገጠሩንም፣ የከተማውንም የአማከል አገልግሎት እየሰጠ ይገኛል። በአሁኑ ሰዓት ላይ ሲንቄ ባንክ ከወለድ ነጻ የባንክ አገልግሎት ከአራት ቢሊዮን በላይ ተቀማጭ ገንዘብ የሰበሰበ ሲሆን የሰበሰበውንም ገንዘብ እዛው በወረዳው፣ በከተማው በመስጠት ሁለት ነጥብ አምስት ቢሊዮኑን ፋይናንስ እያደረገ ይገኛል፤ ማለት ተሳትፎ የሙስሊም ማህበረሰብ እያደገ ይገኛል ማለት ይቻላል። በተመሳሳይ በአዳማ ከተማ በተካሄደው የኢፍጣር ፕሮግራም ላይ የተገኙት የባንኩ ፕሬዝደንት አቶ ነዋይ መገርሳ ባንኩ አገልግሎቱን ከጀመረ ጀምሮ ባለፉት ሶስት ዓመታት ለበርካታ ደንበኞች የብድር አገልግሎት ተደራሽ በማድረግ ስኬታማ ስራዎችን መስራቱን አንስተዋል። በዚህም መሰረት ባለፉት ዓመታት ውስጥ ከ17 ቢሊየን ብር በላይ የሚሆን የብድር መጠን ለአገልግሎት ተጠቃሚዎች ተደራሽ ማድረጉንም ገልጸዋል። እኛ አምና ብቻ ለ200 ሺህ ሰው ደርሰናል። ቆጣቢዎች ወደ 7 ሚሊዮን አካባቢ፣ 75 ሚሊዮን የሚሆን ደንበኛ አለን። ከነዚህ ደንበኞች በጣም በርካታ ገንዘብ መሰብሰብ ችለናል። ከዛሬ 3 ዓመት ከነበርንበት 900 ፐርሰንት አካባቢ ነው ያደግ ነው። የዛሬ 3 ዓመት 7 ቢሊዮን ብር ነበር የነበረን ዲፖዚት ዛሬ 75 ቢሊየን አካባቢ ደርሰናል። ይሄ በጣም ትልቅ ትልቅ እድገት ነው። ሲንቄ ባንክ በጥቂት ዓመታት ውስጥ ብቻ ከወለድ ነፃ የባንክ አገልግሎት ዘርፍ ከ750 ሺህ በላይ ደንበኞችን ማፍራት መቻሉንና ከወለድ ነፃ የባንክ አገልግሎት በማይክሮ ፋይናንስ ዘርፍ ጭምር እያስፋፋ እንደሚገኝ ባንኩ በተለያዩ ከተሞች ባዘጋጀው የኢፍጣር መርሃ ግብሮች ገልጿል። በአዳማ፣ በጅማ፣ ድሬዳዋና ሻሸመኔ ከተማዎች ሲንቄ ባንክ ለደንበኞቹ ባዘጋጀው የኢፍጣር መርሃ ግብር የባንኩ ደንበኞችን ጨምሮ የእስልምና ሃይማኖት መሪዎች ከፍተኛ የመንግስት ኃላፊዎችም ታድመዋል። ዘገባው የባልደረባችን ወርቅ ያፈራው ያለው ነው። የኢኖቬሽን ቴክኖሎጂ ሚኒስቴርና ባህርዳር ዩኒቨርሲቲ ለሁለት ወራት በቴክኖሎጂ ዘርፍ ባላቸው የቢዝነስ የፈጠራ ሀሳብ ላወዳደሯቸው ባለሙያዎች እውቅና ሰጥተዋል። በመርሃ ግብሩ ላይ የፈጠራ ሀሳብ ባለቤቶችን በማበረታታትና ምቹ ሁኔታን በመፍጠር ቴክኖሎጂ ችግር ፈቺ ለማድረግ ትኩረት ተሰጥቶ እየተሰራ ነው ተብሏል። ደሳለኝ ቢራራ ተጨማሪ አለው። ለቴክኖሎጂ ተደራሽነትና ተጠቃሚነት የፈጠራ ሀሳብ ባለቤቶችን ማበረታታት እንደሚያስፈልግ ተገልጿል። በባህር ዳር ከተማ ላለፉት ወራት ሲካሄድ የቆየው በቴክኖሎጂ ዘርፍ የፈጠራ ሀሳብ ባለቤቶች ውድድር ሲጠናቀቅ የተሻለ የፈጠራ ሀሳብ ላቀረቡ ወጣቶች የእውቅና መርሃ ግብር ተካሂዷል። በፈጠራ ሀሳባቸው ተሸላሚ ከሆኑት ወጣቶች መካከል ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረገችው ንጹፍ ድንቅ ቦሩ በፈጠራ ስራዋ ሀገርን ከከፍተኛ የውጭ ምንዛሬ ለመታደግ ራዕይ አላት። ይዘን የቀረብ ነው የፔንት ባይንደር ፕሮዳክሽን ነው። ፔንት ባይንደር ቀለም ቀለም እንዲሆን ከሚያስችሉት ጥሬ ግብአቶች አንዱና ትልቁ ነው። ሶ ይሄ ግብአት ከውጪ በከፍተኛ የውጭ ምንዛሬ የሚገባ ነው። ይሄንን ኢምፖርት ለማስቀረጥ ብሎም ደግሞ ፋብሪካዎች የምርት መስተጓጎል እንዳይገጥማቸው ፕላስ ደግሞ ከዚህ ምርት ለኢንቫይሮንመንትና ለሰው የሚጎዳ ኬሚካልስ አሉ። እነዛን ኬሚካሎችም ከማስቀረት አንጻር፣ ከዛ ደግሞ ሲቀጥል በትልቁ ሀገራችን እንደ ቡና አምራች ተብላ እንደምትታወቀው የቀለም ባይንደር አምራች ሀገር ተብላ በዛ እንድትታወቅ ደግሞ ለማድረግ ነው ትልቁ አላማችን ማለት ነው። ሌላኛው የፈጠራ ባለቤት ዶክተር አዲስ ወርቄ የአርሶ አደርና አርብቶ አደሩን ተጠቃሚነት ለማስፋትና የምግብ ዋስትና ለማረጋገጥ የሚያስችል የፈጠራ ሀሳብ በማቅረብ ተሸላሚ ሆኗል። የሰራነው ስራ ምንድን ነው? ላሞችን ከእጽዋት የሚዘጋጁ ነው። ላሞችን በጎችንና ፍየሎችን በአንዴ ሁለት እንዲወልዱ ማድረግ የሚያስችል ውህድ ነው የሰራ ነው። ይህ እጽዋት ይሄ ውህድ ሙሉ በሙሉ ከእጽዋት የሚዘጋጅ ሆኖ ነንቶክሲክ የሆነ ናቹራል የሆነ መቶ ፐርሰንት ምንም አይነት ኢንኦርጋኒክ ነገር የሌለው ሆኖ ኦርጋኒክ ሆኖ ከሚበሉ ነገሮች በሬሾ የተሰራ ነው። አርሶ አደር ማህበረሰብ ውስጥ እንደምንኖር 85 ፐርሰንቱ በግብርና ስራ እንደሚተዳደር ህዝብና ማህበረሰብ ውስጥ እንዳለን የገበሬው ችግር ምን እንደሆነ ይገባናል። የእንስሳት ዋጋ መናር ምን ያክል ከባድ እንደሆነ እያየ ነው ነው ኢቨን ስጋ መብላት አሁን እስከ በኪሎ 1600 1300 ብር ድረስ የደረሰበት ታይም ነው። ሰስተይነብል ዴቨሎፕመንት ጎሎችንም ጎልዋንና ጎልቱን ነው ኖ ሃንገርና ኤንድ ኖ ፖቨርቲ የሚሉትን አቺቭ ማድረግ የሚ የሚችል ነው። የፈጠራ ሀሳብ ባለቤቶቹ ሀሳብን ማበረታታት የሚችል ስርዓት በመገንባትና የፈጠራ ሀሳብ ባለቤቶችን አቅም በማሳደግ የዘርፉን ችግር ፈችነት ተግባር ላይ ለመዋል ትኩረት ሊሰጥ ይገባል ብለዋል። ማንኛውም ነገር ከሀሳብ እንደሚነሳ ተረድቶ ባለድርሻ አካል ሀሳብን በጣም ማበረታታት፣ ስታርታፕን ማበረታታት ምክንያቱም ዛሬ ላይ ስታርታፕ የሆነ ነገር ነው ነገ ትልቅ ደረጃ ደስቶ ደርሶ ኢንዱስትሪ የሚሆነው ስለዚህ ለእነዚህ ነገሮች በጣም በትኩረት መንግስት እንዲሰራ እናም ደግሞ አሁን የተጀመሩ ስታርታፖች ደግሞ በሚያስፈ የሚፈልጋቸው ድጋፍ ሁሉ እንዲደግፍ ጠይቃለሁ ማለት ነው። ለሀገራችን ተደራሽ እንዲሆን ፋይናንሻል ሰፖርት ያስፈልጋል። ወርኪንግ ኤሪያ በጣም ያስፈልጋል። በስፋት ፕላንቶች እየተመረቱ ከዛ ነው ፕሮሰስ እየተደረጉ መድኃኒቱ የሚሰራውና ይህንን ሞር አድቫንስ ለማድረግ ሀገራችንም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 ቁርጠኛ ሆኖ እየሰራ ይገኛል። ርዕሰ መስተዳደር አረጋ ከበደም በክልሉ እየተከናወነ የሚገኘውን የፈጠራ ሀሳብ ባለቤቶች የማበረታታት ስራ ቴክኖሎጂን የችግር መፍቻ አማራጭ ለማድረግ የሚችል ማህበረሰብ የመገንባት ስራ አካል በመሆኑ ለዘርፉ እድገት ትኩረት እየተሰጠ ነው ብለዋል። ሬጉሌት ማድረግ ማልማት፣ እንደገና ደግሞ የሚያለመው ልማት ማህበረሰባዊ እሳቤ እንዲይዝ በተለይ ወጣቶች ላይ ያተኮረ ስራ እንዲሰራ ለማድረግ የሚያስችል ተልእኮ ተሰጥቶት እየሰራ ነው ያለ ማለት ነው። ስለዚህ ሀሳብን የሚያበረታታ ስራ መስራት ይገባናል። ሁለተኛ አይዲያ ፋይናንሲንግ ሀሳብን ፋይናንስ የሚደረግበት ስርዓት ነው። በተለይ ከፋይናንስ ኢንስቲትዩሽንስ ጋር መንግስትም ጭምር ካለው ባለው አቅም በየጊዜው እያደገ የሚሄድ የፋይናንስ እና የስፔስ ስራ ይጠይቃል። ስፔስም ይፈልጋል በትልቁ እሱም መስራት ይገባል። እንቀጥላለን። ክቡራን ተመልካቾቻችን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያዘጋጀው የመጀመሪያው ሀገር አቀፍ የቁርአን ሄፌዝ ውድድርና አምስተኛው ታላቁ የጎዳና ላይ የኢፍጣር ስነ ስርዓት ተካሂዷል። ከኢፍጣር ስነ ስርዓቱ ቀደም ብሎ ቁርአንን የእውቀትና የስላም ምንጭ በሚል መሪ ሀሳብ ሀገር አቀፍ የቁርአን ሄፍዝ ውድድር ተካሂዷል። እንዲሁም ታላቁ የጎዳና ላይ የኢፍጣር ስነ ስርዓት በመስቀል አደባባይ ለአምስተኛ ጊዜ በርካታ ህዝበ ሙስሊም በተገኘበት ተካሂዷል። ከአዲስ አበባና ከአጎራባች ከተሞች የተውጣጡ የእስልምና ሃይማኖት ተከታዮች፣ ከፍተኛ የመንግስት የስራ ኃላፊዎች፣ የተለያዩ ሀገራት አምባሳደሮችና የዲፕሎማቲክ ማህበረሰብ ክፍል ተወካዮችን ጨምሮ በርካታ እንግዶች በስነስርዓቱ ላይ ተገኝተዋል ተብሏል። ባልደረባችን ፈትሄ አብደላ ደግሞ ተጨማሪ ልታደርዘን እዚህ ስቱዲዮ ተገኝታለች። ፈት እንኳን ደህና መጣሽ። አመሰግናለሁ ምን ይችል አንተም እንዳነሳኸው ታላቅ የጎዳና ላይ ኢፍጣር ተካሂዷል። እንዲሁም ደግሞ የ1446 ኛው የታላቁ የረመዳን ወር ዛሬ 16ኛ ቀኑ ላይ ነው የሚገኘው። የረመዳን ወር እንግዲህ በርካታ ሁነቶች በርካታ ዝግጅቶች ይካሄዱበታል። አንተም እንዳነሳኸው የቁርአን የሂፍዝ ውድድርና የ የጎዳና ላይ ኢፍጣር ተካሂዷል። እንዲሁም ለአምስተኛ ጊዜ ነው ይህ ኢፍጣር የተካሄደው። የቁርአንና የቁርአን የእውቀትና የሰላም ምንጭ በሚል መሪ ቃል ነው ሀገር አቀፍ የቁርአን የህዝብ ውድድሩ የተካሄደው። ይህም በሀገር አቀፍ ደረጃ ሲካሄድ ለመጀመሪያ ጊዜ ነው ሁሉም ክልሎች የተውጣጡ እንዲሁም ከሁለቱ ከተማ መስተዳድሮች የተውጣጡ ተሳታፊዎች በተገኙበት ነው ይህ ውድድር የተገኘው የተካሄደው። በተለየ ሁኔታ ይህ ውድድር ወንድና ሴት ተሳታፊዎችን ይዟል። አንደኛ ለሚወጡት የመኪና ሽልማት፣ ሁለተኛ ለሚወጡት ደግሞ የሀጅ ስነስርዓትን የሚከውኑበትን እድል ተመቻችተዋል። ሶስተኛ ለሚወጡት ደግሞ የገንዘብ ሽልማት እንደሚካሄድ ነው የተነገረው። ይህ ውድድር በዋናነት ሀገርን በተለየ መልኩ ያስተዋውቃል እንዲሁም ደግሞ በቱሪዝም ኢትዮጵያ ቱሪስቶችን ለመሳብም እድል እንዳለው ነው የተነገረው። ሌላኛው የጎዳና ላይ ኢፍጣር ነው የተካሄደው። ይህም በየዓመቱ በተለያየ ጊዜ ይካሄዳል። ዘንድሮ ለአምስተኛ ጊዜ ነው በመስቀል አደባባይ የተካሄደው። እንግዲህ በስነ ስርዓቱ ላይ በርካታ ህዝበ ሙስሊም እንዲሁም ደግሞ ጥሪ የተደረገላቸው ከፍተኛ የመንግስት አመራሮች ተገኝተዋል። በስነ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ፕሬዚዳንት ሼ ሀጂ ኢብራሂም ቱፋ ተገኝተዋል። እሳቸውም እንግዲህ ሀገር በተለያየ ነት ውስጥ አልፋ ደርሳለች እና ህዝበ ሙስሊሙም ሀገር በማጽናት ውስጥ የራሱ ድርሻ ነበረው ይሄንንም ማስቀጠል ይገባዋል የሚል ሀሳብ አንስተዋል። የአደባባይ በዓላት በተለይ የእርስ በእርስ ግንኙነትን ያጠናክራል በሚል አንስተዋል። ሁነቱም በማረና በደመቀ ሁኔታ ከአመት አመት ህዝበ ሙስሊሙ በነቂስ ወጥቶ የተከበረው እንደሆነ በስነ ስርዓቱ ላይ የተሳተፈ እንደሆነ አንስተዋል። ስነ ስርዓቱ የተሳካ እንዲሆን አስተዋጽኦ ላበረከቱ የጸጥታ አካላትም እንዲሁ ምስጋና አቅርቧል። ረመዳን እንግዲህ የአንድ ወር ሁነት ለ11 ወር የራሱ የሆነ ስንቅ ነውና በረመዳን የተጀመሩ በጎ ተግባራት ረመዳን የእዝነት፣ የመረዳዳት፣ የአብሮነት ወር እንደመሆኑ እነዚህ ሁነቶች ለ11 ወራትም ስንቅ ሆነው መቀጠል አለባቸው የሚል መልእክት በሰፊው ተላልፏል። እንግዲህ የጎዳና ይፍጣሩም የቁርአን ውድ ውድድሩም አሁን እኛ እዚህ ባለንበት እየተከናወነ ነው የሚገኘው። ለአሸናፊዎችም፣ አንደኛ ለሚወጣው የመኪና ሽልማት፣ ሁለተኛ ለሚወጡት የሀጅ ስነስርዓት እንዲከውኑ እድል ይመቻቻል፣ ሶስተኛ ለሚወጡት ደግሞ እንዲሁ የገንዘብ ሽልማት ይካሄዳል። የጎዳና ኢፍጣሩም አሁን እየተካሄደ ነው የሚገኘው፣ በሰላማዊ ሁኔታ ተካሂዷል። አጠቃላይ ለአሁን ያለ መረጃ ምን ይችል ይሄን ይመስላል። ፈቴ፣ አመሰግናለሁ። እኔ አመሰግናለሁ። እንቀጥላለን። ክቡራን ተመልካቾቻችን፣ ፋና ሚዲያ ኮርፖሬሽን ለሕዝብ ተደራሽ ከሚሆንባቸው መገናኛዎች አንዱ የሆነው የጎንደር ፋና ኤፍኤም 98.1 ሬዲዮ ጣቢያ የሕዝብ ሀሳብ በማስተናገድ ረገድ የላቀ ሚና መጫወቱን ተገልጿል። ጎንደር ፋና ኤፍኤም 98.1 ሬዲዮ ጣቢያ የተመሰረተበትን 16ኛ ዓመት አክብሯል። የተለያዩ አድማጮችም ጣቢያውን የሕዝብና የመንግስት ሀሳቦች በማስተናገድ ረገድ የላቀ አስተዋጽኦ ማበረክተቱን ተናግረዋል። ባልደረባችን ሙልጌታ ደሴ ከጎንደር ተከታዩን አድርሶናል። ፋና ሚዲያ ኮርፖሬሽን እየሰጠ ባለው የሚዲያ አገልግሎት ቆይታው በክልሎች ቀድሞ ከተከላቸው የኤፍኤም ሬዲዮ ጣቢያዎች ቀዳሚ የሆነው ጎንደር ፋና ኤፍኤም 98.1 ሬዲዮ ጣቢያ 16 ዓመታት ሞልቶታል። የሬዲዮ ጣቢያው ባለበት አካባቢ እየሰጠ ባለው አገልግሎት ደግሞ ውጤታማ ስለመሆኑ የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቃ አስፈሬና የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘው እንዲህ ገልጸዋል። በመጀመሪያ እንኳን ለ16ኛ ዓመት ክብረ በዓል በሰላም አደረሳቸው አደረሰን ማለት ፈልጋለሁ። ጎንደር ፋና ኤፍኤም 98 ነጥብ አንድ ተደራሽነቱን ብንወስድ እንደ ማዕከላዊ ጎንደር ዞን እንኳ ብንወስድ በዙሪያው ያሉ ወረዳዎች ያሉ አርሶ አደሮች በአግባቡ የሚያዳምጡት ማዳመጥ ብቻ አይደለም፣ በአግባቡም የሚሳተፉበትና አስተያየታቸውንም የሚሰጡበት የሬዲዮ ጣቢያ ነው ብሎ መውሰድ ይቻላል። ለገጠሮቹ ብቻ አይደለም። ጎንደር ከተማ እንደመሆኑ መጠን ለከተማው ኗሪም ቢሆን ጎንደር ፋና ኤፍ ኤም 98 ነጥብ አንድ እየሰጠ የነበረው ያለው አገልግሎት እጅግ በጣም ከፍተኛ ነው ብሎ መውሰድ ይቻላል። እንኳን ለ16ተኛ ውጤታማ አመታት በሰላም አደረሳችሁ ማለት እወዳለሁ። ፋና እንግዲህ ለእኛ ከተማ በራዲዮ ዘርፍ ቀዳሚ የሚባል ከህዝቡ ጋር ከወጣቱ ጋር በተለይ መረጃን በማቀበል የእውቀት ምንጭ በመሆን ሲያገለግል የቆየ ነው። የህዝባችንም ጆሮና ድምጹ ነው ያገለገለ። መንግስትና ህዝብን በማቀራረብ በኩል ከፍተኛ ሚና ድርሻውን የተጫወተ ህዝብ አሉኝ የሚላቸውን ቅሬታዎች አቅርቦ ለሱ ምላሽ እንዲሰጥባቸው ሲያደርግ የቆየ አንዳንድ ልምምዶች ባልነበሩባት የዲሞክራሲ ስርዓት ውስጥ እንኳን ዲሞክራሲን ያለማመደን ተቋማችን ነው። የሬዲዮ ጣቢያው በአጋርነት ከሚሰራባቸው ተቋማት አንዱ የሆነው የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን የሬዲዮ አገልግሎቱ የጋራ ተጠቃሚነትን የፈጠረ እንደሆነ ጠቁመዋል። በመጀመሪያ ለፋና ሚዲያ ኮርፖሬሽን የጎንደር ፋና ኤፍኤም ሬዲዮ እንኳን ለ16ተኛ ዓመት የምስረታ በዓል አደርሳችሁ ማለት እፈልጋለሁኝ። የጎንደር ፋና ኤፍኤም ሬዲዮ ከተመሰረተ ጀምሮ ከዩኒቨርሲቲያችን ጋር በቅርበት ሲሰራ የቆየና አሁንም ግንኙነቱን እያጠናከረ ያለ ተቋም ነው። በእኔ እይታ የጎንደር ፋና ኤፍኤም ሬዲዮ ከፍተኛ አድማጭ ያለውና ብዙ መርሃ ግብሮችን የያዘና አካታች የሆነ ፕሮግራሞች ቀርጾ እየሰራ ያለ በመሆኑ በእጅጉ ተወዳጅና ተደማጭ ሬዲዮ ፕሮግራም እንደሆነ አምናለሁኝ። በጎንደር ከተማና አካባቢው የሚገኙ የሬዲዮ አድማጮችም የተቋሙን ሁለገብ ተደራሽነት በመግለጽ ያለውን ተአማኒነትን በዚህ መልኩ ገልጸውታል። የመረጃ ጥረት ነበረብን ከዛ በፊት ስለዚህ፣ በአዲስ መልክ የዛሬ 16 ዓመት ጀምሮ ሲመጣ ጉጉት ነበረን። ሰው ሀሳቡን የሚገልጽበት የሚዝናናበት እዚህ ከተማው ላይ የለውም ነበር በቀር በርቀት የሚመጣ አዲስ አበባ ላይ ማዳመጥ ብቻ ነው የሚተላለፈውን። አዲስ አበባ በሬዲዮ የሚተላለፈውን ነገር ከማዳመጥ ወጪ ሀሳብን የምትገልጽበት በቅርብ የለም ነበር። ነይፋና ከመጣ በኋላ ያወቁት ሰዎች በደንብ እየተጠቀሙበት ነው ያሉ። ለህዝቡም ከፍተኛ ጠቀሜታ እየሰጠ ነው ያለው ላለፉት 16 ዓመታት የሰጣቸውን አገልግሎቶች በመቃኘት ወደፊትም በተሻሻሉ ይዘቶች ወደ አድማጮች እየደረሰ ለመዝለቅ በትኩረት የሚሰራ መሆኑንም የጣቢያው ስራ አስኪያጅ አቶ ነቢዩ ዮሐንስ ተናግረዋል። ፋና ሚዲያ ኮርፖሬሽን የትናንቱ ፋና ብሮድካስቲንግ ኮርፖሬት ወይም ከዛ በፊት ፋና ሬዲዮ ጎንደር ላይ የሬዲዮ ስርጭት ከጀመረ 16 ዓመት ሆኖታል። ፋና ወደ ጎንደር የሬዲዮ ጣቢያ ይዞ ሲመጣ በርካታ እድሎችን ፈጥሯል። የጎንደርና አካባቢውም ብሎም የምዕራብ አማራን አካባቢ ያለውን ሀብት ለማስተዋወቅ ፋና ከፍተኛ ሚና እንዲጫወት ይህ ያለንበት የጎንደር ፋና ኤፍኤም ሬዲዮ ጣቢያ ከፍተኛ አስተዋጽኦ ማበርከቱን መግለጽ እንችላለን። ለወደፊት ፋና ሚዲያ ኮርፖሬሽን በሚታወቅባቸው የህዝብ አንደበትነት ስራዎች የተለያዩ ፎርማቶችን በየጊዜው እየቀረጸ እያስተካከለ ህዝብ የሚናገርበት ሚዲያ ሆኖ ለመቀጠል እየሰራ ነው የሚገኘው። አሁንም በጣቢያችን በምንደመጥበት ሁሉ ህዝቡ ሀሳቡን፣ ጥያቄውን፣ አስተያየቱን በነጻነት እንዲያቀርብ ጥረታችንን አጠናክረን እንቀጥላለን። የውጭ ዜና አሜሪካ በየመን በሚንቀሳቀሰው የሁቲ ቡድን ላይ እርምጃ መውሰድ መጀመሯን ተገለጸ። በቡድኑ ላይ የተወሰደው ወታደራዊ እርምጃ ፕሬዚደንት ዶናልድ ትራምፕ በሰጡት ትዕዛዝ